ስፖርት ነው እያደመጣችሁ የምትገኙት። ቀደም ሲል ካደመጣችኋቸው ተቋማት ጋር በጋራ ከእነርሱ ጋር በመተባበር እየቀረበ ያለ ፕሮግራም ነው። በብስራት ኤፍ ኤም 101.1 እና በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል እየተደመጠ ይገኛል። እኔ ፕሮግራሙ አዘጋጅ መንሱር አብዱልቀኒ ነኝ። ቴክኒሻናችን ተረኛዋ ደግሞ ዮርዳኖስ ብርሃኑ ናት። አብራችሁን ስላላችሁ ምስጋና የላቅ ያለ ነው። ዛሬም ይቀጥላል የቻምፒየንስ ሊግ መርሃ ግብር። ባየር ሌቨርኩዘን ከኒውካስል ዩናይትድ፣ አትሌቲክ ቢልባው ከፓሪስ ሳን ጀርማን፣ ቤኔፊካ ከናፖሊ፣ ቦሩሲያ ዶርትሙንድ ከቦዶግሊምት፣ ዩቬንቱስ ከፓፎስ ኤፍሲ ይጫወታሉ። ልዩ ትኩረት ልንሰጣቸው የሚገባቸው ጨዋታዎች አሉ ከተባለ ግን በቅድሚያ አምስት ሰዓት ላይ እነዚህ ሁሉ የጠቀስኳቸው አምስት ሰዓት ላይ የሚከናውኑ ናቸው። ሁለት ሰዓት ከአርባ አምስት ላይ እርግጥ ሁለት ጨዋታዎች አሉ፣ የካራባክና አያክስ፣ የቪያሪያልና ኮፐንሃገን ግን ከአምስት ሰዓት መርሃ ግብሮች ትልቁ ደግሞ በሳንቲያጎ ቤርናቢው ማድሪድ፣ ሪያል ማድሪድ ከማንቸስተር ሲቲ የሚያከናውኑት ግጥሚያ ይሆናል። በዛው ሰዓት ደግሞ መድፈኞቹ ወደ ቤልጅየም ተጉዘው ተጉዘዋል፣ ኦልሬዲ ከክለብ ብሩግ ወይም ክለብ ብሩዥ ጋር ይጫወታሉ። የሪያል ማድሪድና የማንቸስተር ሲቲ ጨዋታ ትኩረት በአሎንሶ ላይ ነው። የሊቨርፑል ግጥሚያ ስለ ሞሐመድ ሳላ ብዙ ካስወራን፣ የማድሪድ እና ሲቲ ግጥሚያ ደግሞ ስለ አሎንሶ ስለ አሰልጣኙ ብዙ ትኩረት እንድናደርግ ያስገድደናል። ምክንያቱም በማድሪድ መገናኛ ብዙሃን በሰፊው ሲዘገብ እንደቆየው በሳምንቱ መጨረሻ በሴልታ ቪጎ በሜዳ ሁለት ለዜሮ ከተሸነፈ በኋላ ሪያል ማድሪድ ለአሰልጣኙ የመጨረሻ ማስጠንቀቂያ ሰጥቷል። ይሄ ማስጠንቀቂያ ሲቲን አሸንፍ የሚል ትእዛዝን በለው ማስጠንቀቂያ አዘል ትእዛዝ ነው። በሌሎችም ተለቅ ተለቅ ባሉት ጉምቱ ሚዲያዎችም የተረጋገጠ ስለሆነ በሪያል ማድሪድ ውሳኔ አሳላፊ የመጨረሻ ባለስልጣናት ስብሰባ ላይ ለሊቱኑ የተላለፈው ውሳኔ ለዛሬው ጨዋታ ቻቢ አሎንሶን የመጪው ዘመን የአውሮፓ ትልቅ አሰልጣኝ ይሆናል ተብሎ ብዙ ግምት ተሰጥቶት በባየር ሌቨርኩዘን ፈተና ላይ በጽናት አልፎ የተቀባውን ወጣት ታክቲሽያን ዛሬ በቤርናቢው መውጫ በር ላይ አቁሞታል። ይህን ጨዋታ ከተሸነፈ በዚያው ይሰናበታል ተብሎ ይጠበቃል። ዘገባዎች እንደሚሉት ከሆነ እኔ አይደለሁም ያልኩት እና አንድ ሁለት ሶስት ሚዲያዎች ይህንን አረጋግጠናል ሲሉ ነበር። ዘአትሌቲክ እንኳን የማድሪድ ወሬ አቀባዮች ውስጥ አዋቂዎቹ ማምናቸው የሲቲን ጨዋታ አሸንፎ አሎንሶ በኃላፊነት ላይ እንደሚዘልቅ ማረጋገጫ አልሰጡኝም ብሏል። እና ዛሬ ለዚህ ነው ውድ አድማጮቼ፣ ከተሸነፈ ለቻቪ ውድቀት ነው ለቻቪ አሎንሶ ውድቀት ነው ከተባለ፣ እንግዲህ ወደ ውድቀቱ የሚገፋው የቀድሞ አለቃው ነው የሚወደው የሚያደንቀው እርሱም ደግሞ ራሱ አሎንሶ የተማረበት የቀድሞ መምህሩ የቀድሞ መምህሩ ስር ደቀ መዝሙር ሆኖ የተማረበት ፔፕ ጋርዲዮላ ነው። ማንቸስተር ሲቲ ደግሞ በጥሩ ሙድ ላይ ነው ያለው። ሲቲ አሁን በፕሪሚየር ሊግ ላይ እንኳን ከመሪው አርሰናል ጋር ልዩነቱን ወደ ሁለት ነጥብ ባጠበበበት ማሸነፍን አሁን አከታትሎ እያሳየ ባለበት ወቅት እነ ሪያን ሸርኪ ፊልፋደን የመሳሰሉ ተጫዋቾች በልዩ ቅንጅት ትርኢታዊ ውጤት እያስመዘገቡ ባለበት በዚህ ሰዓት፣ በማንኛውም ሰዓት ላይ ደግሞ ጎል አስቆጥሮ ጉድ የሚሰራ አጥቂን በፊት አውራሪነት በሚያዘምተው ቡድን ኤርሊንግ ሃላንድን ማለት ነው። ከዚህ ጋር ተጫውቶ አሳምኖ በልጦ ማሸነፍ ቀላል ስራ አይደለም። አሎንሶ ከፊት ለፊቱ የሚወጣው በአዲስ ስሎፕ አለ፣ ተራራ አለ ከፊቱ። ይህንን አቀበት የቀድሞ መምህሩ እንኳን ሊደግፈው አይችልም። ጭራሽ ወደ ታች ነው የሚገፋው ወደ ቁልቁለቱ። አሁን ያለበት ጫና እንቅልፍ የሚያስተኛ አይደለም እና ፔፕ ታዲያ ስለዚህ ተጠየቀ። አሎንሶ ስላለበት ጫና እንዲህ አለ ጋርዲዮላ። ለሁለት ዓመት አብረን ስለሰራን ብዙ ድንቅ ድንቅ ነገሮችን አይተናል አብረን አስደናቂ ጊዜያትን አሳልፈናል። አሎንሶን አውቀዋለሁ አለ በዚህ ሰዓት ለእርሱ ሐዘኔታ አለኝ አለ ብዙ ብዙ ጉዳዮችን ተጋርተናል፣ ቤተሰብም ጭምር አለ ለቤተሰብም ቅርብ ነበርና ባርሴሎናና ማድሪድን ማሰልጠን በጣም ከባድ ነው። ባርሴሎናና ማድሪድ ለማሰልጠን ከባባድ ቦታዎች ናቸው አለ ሪያል ማድሪድን ማሰልጠን በፉትቦሉ ዓለም ላይ ከባዱ ስራ ነው፣ ሃርደስት ጆብ ነው ያሉ አምና እኔ በማንቸስተር ሲቲ ያሳየሁትን አይነት ያስመዘገብኩትን አይነት ድክመት በሪያል ማድሪድ አሰልጣኝነት አስመዝግቤ ቢሆን ኖሮ ዛሬ ተሰናብቼ ነበር ነበራል ዛሬ ተሰናብቼ ነበር ሲል አሎንሶ ያለበትን ወቅታዊ ሁኔታ እንደሚረዳው በሐዘኔታን፣ የገለጸው እንዴ፣ ቻቢ የሴልታ ቪጎ ሽንፈት ወደኋላ በጣም ጎትቶታል። ከኃላፊነቱ መንፈቅ በኋላ ከስድስት ወራት ጊዜ በኋላ ለስንብት እጅጉን የቀረበበት ሰዓት ላይ ነው የሚገኘው። ከአምስት ነጥብ መሪነት ወደ አራት ነጥብ ተመሪነት የተሸጋገረበት ወይም የወረደበት ወቅት ነው በመራር ባላንጣው ባርሴሎና። ይሄ መሆኑ ደግሞ የማድሪድ ባለስልጣናትን ፊት የበለጠ ቅጭም የሚያደርግበት ነው። ባለፉት አምስት የሊግ ጨዋታዎች አንድ ጊዜ ብቻ ነው ያሸነፉ ስለ ስብስቡ ስለ መልበሻ ቤቱ ህብር፣ ሁሉም ጥያቄ በሚያነሳበት በዚህ ሰዓት ተጋጣሚው ደግሞ ብርቱ፣ በጥሩ ሞራል ላይ የሚገኘው ማንቸስተር ሲቲ መሆኑ ለአሎንሶ መጥፎ ዜና። ስፔናዊ አሰልጣኝ ይህንን መሻገር ይኖርበታል። ወደ ትልልቆቹ አሰልጣኞች ጎራ ለመሻገር የግድ ነው። እንዲህ ያሉ በእድገት ላይ የሚያጋጥሙ መሰናክሎች፣ ፈተናዎች አሉ እነዛን ረግጦ ማለፍ የሚያስችል ብቃት ይዘንድ ዘንድ ራሱ ኢንዱስትሪው ራሱ ኃላፊነቱ ያስገድደዋል። ሪያል ማድሪድ እንደርሱ ላሉት ልምድ አጠር ግን ተስፈኛ አሰልጣኞች ከባድ ቦታ ነው። የአሎንሶ ራእይ ሩቅ የሚጓዝ አይመስልም። ውድ አድማጮች በማድሪድ ውስጥ እና ሰሞኑን የተፈጠሩት የመልበሻ ቤት ትርምሶች በከፊል ታላላቅ ተጫዋቾችና በአሰልጣኙ መካከል የታዩ አለመግባባቶች፣ አንዳንዶቹ በድብቅ አንዳንዶቹ በአደባባይ ማስረጃ የተሰጠባቸው የመልበሻ ቤት አንድነት መፈረካከስ አጋጥሞታል በተባለበት ሰዓት ላይ ማንቸስተር ሲቲ መግጠም ጥሩ አይደለም። በአዳኙ ሲቲ ቀላል ታዳኝ ሊያደርገው እንደሚችል ሪያል ማድሪድን ራሱ አሎንሶ ጠንቅቆ የሚያውቀው ይሄ ጉዳይ ህብረት ያስፈልጋል። ስለዚህ ለዚህ ጨዋታ በተዘጋጀው ጋዜጣዊ መግለጫ ላይ ቻቢ አሎንሶ አበክሮ ስለ ህብረት ሲያወራ ነበር። ይሄ ሳንስ ኦፍ ቱጌዘርነስ፣ ይሄ አንድነት፣ ይሄ መልበሻ ቤት ህብር ትስስሩ በዚህ ሰዓት ላይ ከምንጊዜም በላይ ወሳኝ እንደሆነ ጠንቅቆ ያውቃልና፣ ስለዚህ ነው ብዙ ሲናገር የነበሩ ያው አስተያየቱ ሁሉ መግለጫውን ብትሰሙ ወይም ትራንስክሪፕቱን ብታነቡ የፕሮፌሽናል ቶን አለ። ፕሮፌሽናል ቶን አለ። ፕሮፌሽናል የሆኑ በዚህ ደረጃ ላይ የበቁ አሰልጣኞች የሆዳቸውን በሆዳቸው ይዘው የመልበሻ ቤታቸውን የጓዳቸውን ገመና እዛው አስቀርተው በአደባባይ ግን መናገር ያለባቸው አዎንታዊ ነገር እንደሆነ ጠንቅቀው ያውቃሉ። ያን ማትናገር ከሆነ ቃላት እንደ ጸጉር እየተሰነጠቀብህ ጭራሽ በቡድኑ ላይ ሌላ አሉታዊ ተጽዕኖ ሊያሳድሩ የሚችሉ ናሬቲቭስ በሚዲያው ላይ መታየታቸው አይቀርም። ስለዚህ እዚህ ጋር ፕሮፌሽናል ቶን ያስፈልጋል። አገላለጽ፣ ድምፀት፣ የምትጠቀምበት ቃል ዋት ምን ይባላል? ዋት ሀፕን ኢን ቬጋስ ስቴት ኢን ቬጋስ አይደል? ዋት ሀፕንስ ኢን ቬጋስ ስቴትስ ኢን ቬጋስ የሚባል ነገር አለ። እዛው ማድሪድ መልበሻ ቤት ውስጥ የተፈጠረ ነገር እዛው ማድሪድ መልበሻ ቤት ውስጥ መቅረት አለበት። ታፍኖ እንኳን መቅረት አልቻለም። እንኳን አንተ አውርተለት እንኳን አንተ አንቦግቡገው ይቅርና እና እዚህ ጋር ለእሳቱ ተጨማሪ ነዳጅ ሳይሆን ለእሳቱ ማጥፊያ ነው የሚያስፈልገው። ይህንን ስራ ደግሞ በመሪነት የመወጣት ኃላፊነት ያለው አሰልጣኙ አሎንሶ ነው። የሪያል ማድሪድ ቤት ውድ አድማጮች፣ ከባድነቱን አልነግራችሁ ለአሰልጣኝ እና አሎንሶ ምንድን ነው ያለው የማድሪድ አሰልጣኝ መሆን። ባህልን የመቀየር ስራ አይደለም። ካልቸርን የመቀየር ስራ አይደለም። የመላመድ አዳብቴ ማድረግ እንችላል የሪያል ማድሪድን ካልቸር በደንብ እናውቀዋለን። የዓለማችን ግዙፍ ክለብም ያደረገው ይኸው ነው ሲል ነበር እና አዳፕት ለማድረግ እንደተቸገረ ግን ግልጽ ነው። በራሱ መመዘኛ ካየ ነው ማለት ነው። አዳፕት ማድረግ ያስፈልጋል። ትላንትም እንደነገርኳችሁ ነው። ኃላፊነቱ ሲሰጠው እሱ ተጫዋቾችን እንዲለምድ እንጂ ተጫዋቾች እሱን እንዲለምዱ አልነበር ነ የተገላቢጦሽ፣ የተገላቢጦሽ ተጫዋቾች የእሱን ታክቲክ እንዲለምዱ ነው እንጂ እሱ ተጫዋቾችን እንዲላመድ አይደለም። ቅድሚያ የተሰጡ ተጫዋቾች የእሱን መርህ ግን አሁን አልተቀበሉት። አሁን ትልቁ ጥያቄ በማድሪድ ሜዳ ላይ ያለው ታክቲካዊ መስተጋብር እነዚህ እንሰለፍ እንሰለፍ ከሚሉ ተጫዋቾች፣ ካልተሰለፍኩኝ አኮርፋ አለሁ የሚሉ እንደ ቪኒሲየስ ጁኒየር ያሉ አንቄ አርባዮች በእነርሱ ተቀባይነት ስላላገኘ አሎንሶ ችግሮቹን ሁሉ አፍኖ ማስቀረት የሚያስችል ማን ማኔጅመንት ብቃት የለውም እና ገንፍሎ ወጣ እና ይሉንታ ቢሶች ናቸው አንዳንድ ተጫዋቾች ደግሞ በአደባባይ አሰልጣኙን ያሰጡታል እንደ ቪኒስየስ ጁኒየር ያሉት በክለብ አለም ዋንጫ ላይ የታየው ቂም ቀጠለ በአለም ሁሉ እንግዲህ ወደ 700 ሚሊዮን 7 ሚሊዮን 750 ሚሊዮን መኖሪያ ቤቶች ውስጥ ታይ ተላልፏል በተባለው በመላው ዓለም በክላሲኮ ላይ ደግሞ ቀይሮ ሲያስወጣው እየጮኸው በስፔን እግር ኳስ ላይ ብዙ ተጫዋቾች ሲናገሩ አፋቸውን ይሸፍናሉ። ምክንያቱም የስፔን ሚዲያ ከንፈር አንባቢዎችን ስለሚጠቀም የከንፈር ንቅናቄ አንባቢዎችን ተጠቅሞ ርዕስ ይሰራብሃል። እዛ ጋ ግን ዓለም ሁሉ በሚያየው መድረክ ትኩረት ሁሉ እርሱ ላይ ባረፈበት ሰዓት ላይ ተቀይሮ የወጣው ቻቪ ማን ነው? ቪኒሲየስ ጁኒየር ከዚህ ክለብ መልቀቅ አለብኝ፣ አሁንስ በቃኝ፣ ይበቃኛል እየተወራጨን የወጣው ታስታውሳላችሁ። ይሄ አሰልጣኙን ማሳጣት ነው። በኋላ ደግሞ ሀይ ሚለው የለም። በኋላ ደግሞ ክለቡንና ደጋፊዎቹን ምናምን፣ በዛ ዙሪያ ያለ ብቻ ይቅርታ ጠየቀ። በዝርዝር ውስጥ አሰልጣኙ የለም። ይህን ያህል አንደርማይን ተደርጓል። አሎንሶ ይህን ያህል ስለዚህ ቅድም ባልኳችሁ ፕሮፌሽናል ቶን ነው መቅረብ ያለበት አሰልጣኙ፣ ጥሩ ጥሩን ነገር ነው ማውራት ያለበት። መልበሻ ቤት ውስጥ የለም የምንለውን አንድነት እንዳለ አድርጎ ማቅረብ አለበት፣ ቢሆን ቢኖርም ባይኖርም ቢሻሻልም ባይሻሻልም። ስለዚህ ቅድመ ጨዋታ ይሄን አለ። በዚህ ወቅት ሁላችንም አንድነን፣ አሎንሶ ሁላችንም አንድነን፣ በአእምሮ ረገድ ዝግጁ ነን። የሚመጣውን ሁሉ በህብረት ለመጋፈት ተዘጋጅተናል። ቡድኑ ህብረቱን ጠብቆ እንደምናሸንፍ ነገ ነው ያለው። ትላንትና ስለተሰጠ ጋዜጣዊ መግለጫ ቡድኑ ህብረቱን ጠብቆ ነገ እንደምናሸንፍ አምነናል። ማሸነፍ እንችላለን። ውድድሩ ቻምፒየንስ ሊግ ነው። ቦታው ቤርናቢው ነው። ከባቢው ልዩ ይሆንልናል። በዚያ አትሞስፌር ተረድተን በተለየ ኢነርጂ እናሸንፋለን ሲል ነው የተናገሩ። ይህም የወታደራዊ ቀረርቷ አለ ሰምታችኋል። አሁን በዓመት አንድ ጊዜ የራሻ ሚሊተር ያለው የአደባባይ ትርኢት ያው ይሄ የሁለተኛ ዓለም ጦርነትን ድል በማክበር የሚያዘጋጁት እዛ ላይ ፕሬዚደንቱ ነው አንዴ ሁራ ብሎ ይጮኋል። ከዛ ሁሉም የተሰለፈ ወታደር ሁሉ አብሮ ይጮኋል። ይሄ በጦር ሜዳ ከፍልሚያ በፊት ያለ ደምን የሚያሞቅ ስሜት የሚያነሳሳ ቀረርቷል፣ አይደል? እንደዛ ነው። አሎንሶ አሁን እዚህ ከዚህ ትልቅ ፍልሚያ በፊት ሁራ ሀቢል የሚቀበለው የማድሪድ ተጫዋች ይኖራል ብዬ አላስብም። ለብቻው ግን ይሄድ ማለት አለበት። ቢያንስ እንደዚህ ቀነስ ባለ ድምፀት አዎንታዊ ሆነ፣ ግን በውስጡ ደግሞ መሰል ፉከራ ያዘ። በቃ ግድ ነው፣ የአሰልጣኝ ግዴታ ነው እንዲህ ባለ ወቅት ላይ እንዲህ ባለ ሁኔታ ነው መቅረብ ያለብህ። ሚዲያ ፊት እንደሆነ ፍርጥም ብለህ አለ አይደል ተሸናፊነት ማሳየት የለብህ እንጂ። አሁን በማድሪድ አካባቢ የሚወጡ ዘገባዎች የሚያሳዩት ሂ አጌንስት ደም ነው አሎንሶ ከሌሎች ጋር። ሌላው ሁሉ ከሱ በተቃራኒ ቆመዋል። አሁን ምናልባት ስታፉ ብቻ ካልሆነ ስታፉ ከሱ ጋር ይኖር ይችላል ባለስልጣናቱም አሁን ከጎኑ አልቆሙም። ይሄን አሸንፍ እንቀጥላለን፣ ይሄን አታሸንፍም ያበቃልል። እንዲህ አይነት ማስጠንቀቂያ ነው የሰጡት። ስለዚህ ስለ ህብረት ማውራት አለበት፣ ስለ አሸናፊነት ማውራት አለበት፣ ሁራ ማለት አለበት። ማሸነፍ እንችላለን አለ እንችላለን። ውድድሩ ቻምፒየንስ ሊግ ነው፣ ቦታው ቤርናቢው ነው። ከባቢው ልዩ ይሆናል፣ ያም ኢነርጂ ይሰጠናል። ተጫዋቾችም ኢነርጄቲክ ሆነው በበለጠ ጉልበትና ተነሳሽነት ያሸንፋሉ። እንደዚህ ብሏል። እስቲ እናያለን ዛሬ አምስት ሰዓት ላይ። ለአሎንሶ በጎ ከሚመኙት አንዱ ነኝ። ምክንያቱም ለእግር ኳስ የሚያበረክተው ገና ብዙ አስተዋጽኦ አለ ብለን እንጠብቃለን። በባየር ሌቨርኩዘን በዛ በስኬታማው ሲዝን ያሳየው በብዙ አሰልጣኞች ሊታይ የሚችል አይደለም። በታክቲካ ያስተሳሰቡ በብዙ ለውጥና ተስፈኝነት ነው ወደ ትልልቆቹ አሰልጣኞች ጎራ ብቅ ያለው። ገና አንገቱን ከውሃው እንዳወጣ እንግዲህ ወደ ታች የሚደፍቀው ከሆነ ሪያል ማድሪድ ግን ለቀጣይ የአሰልጣኝነት ህይወቱ አሁን ለምለው ተስፋ በጎ አይሆንምእና እንደዚህ ያሉ ጨዋታዎችን አሸንፎ በማድሪድ እንደገና ተስፋውን ብሩህ ቢያደርግ መልካም ምኞት ነው፣ ግን ደግሞ ማንቸስተር ሲቲ ደጋፊዎች ይህንን አይፈልጉም። ሲቲም ወደ ቤርናቢ ሄዶ እንዲያሸንፍ ዘንድ ምኞታቸው ነውና ይህን ጨዋታ ካላሸነፈ የሚመጣውን እንግዲህ አብረን እንመለከታለን ዛሬ አምስት ሰዓት ላይ ነው በቤርናቢው ሪያል ማድሪድ ከማንቸስተር ሲቲ እድልና አጋጣሚዎች ፈጣን ተጠቃሚን ይመርጣሉ።